ፕሮቴስታንቱን የምጠይቀው ጥያቄ አለ። መጽሐፍ ቅዱስ ብቻ ከሆነ የምትከተሉት መጽሐፍ ቅዱስ ውስጥ ብዙ የተጻፉ ነገሮችን ግን አትከተሏቸው። ለምሳሌ በየትኛው የመጽሐፍ ቅዱስ ክፍል ውስጥ ነው ሴት የቤተክርስቲያን መሪ የምትሆን? የለም። ሶላ ስክሪፕቱራ ውሸት ውሸት ቤየትኛ መጽሐፍ ቅዱስ ጥቅስ ነው? ቤተ ክርስቲያን ውስጥ እንደ ልባችሁ በልሳን ጩሁ የሚለው የለም። ግን ሶላ ስክሪፕቹራ ሶላ ስክሪፕቹራን የምትጠቀሙት ከኦርቶዶክስ ጋር ለመበሻሸቅ ብቻ። ራሳችሁ ቤት ሲመጣ ግን ሶላ ስክሪፕቹራ ብሎ የለም፣ የራስ ስክሪፕቹራ አለ፣ ተጨማሪ አለ። በአልጻፉ ነው እንጂ ገርለ ምናምን ብለን አለ። ታምረ ፓስተርዬ፣ ገርለ ፓስተርዬ? በሽ ነው እኛም ጋር አልተጻፈም እንጂ እዛ ጋር እጅ ያወጣው ተናገር አይልም። መጽሐፍ ቅዱስ ውስጥ እጅ ሲያወጣ ወደ ኋላ የተመለሰ ሰው አለ፣ ታውቁታላችሁ። ይሁዳ ከትማር ሁለት ልጅ፣ በመሲሁ እድል ፈንታ ውስጥ ሊገባ፣ የመጀመሪያው ልጅ እጁን አወጣ። እናቱ ስትወልዶ ወዲያው አዋላጆቹ የበኩር ልጅ እሱ ነው ብለው እዚህ አውራጣቱ ላይ ክር ሲያስሩ መለሰዋ፣ እግዚአብሔር። ልጁ ተመለሰ። ማንድሳበው እኛ እናቃለን፣ አዋላጆቹ አያቁ ና ከመሲሁ ጋር እጅ አውጥተ የለም እነን ምረጠኝ ኖ ኖ ኖ ምረት ለወደደ ለሮጣ ደ ግባ ተባለና ሁለተኛው ወጣ። ሁለተኛው እህ ሁለተኛው እጃ ወጣ። በመሲ ግንዱስ ገባ አልገባ ጣጣ የለው መሲ አይ ዶንት ኬር ለጥ ብሏል። ምረት ለወደደ ለሮጣ አይደል? ከሚምር ከማን ነው ከእግዚአብሔር እንጂ ሮሜ 9 እንዳትረሳ። ልጆቹ ገና በማህፀን ሳሉ የሚል ጥቅስ ለምን ማንም ሰው እንዲህ አትበል ተመለሰ አይደል እጅን ሰብስብ ነው የሚል እግዚአብሔር እዚህ ጋር አስቲ ጥያቄ አለኝ። ማለት ይሄ በምንድን ናቸዋን ሲባል ግን አጥያት እጅን ሰብስብ እና ስቦ ነው ያስገባቸው። ሁለተኛው ወጣ፣ ያልፈለገ ያልተዘጋጀ ምረጠኝ ያላለ ምርጫ ውስጥ ያልተሳተፈ እኔ ያለሁበት ያላለ ልጅ ወጣ። አዋላጆቹ ራሱ ደንግጠው ፋሬስ አሉት። ለምን ጥስ ወጣ አሉት። ስርዓት የለም እንዲያሉት ምንድነው ጥሰ ወጣ አሉት። ያ ሰው እኔ ነኝ። ያ ሰው አንተ ኖ እኔ እሄን ምረዳው እኔ እሄን ምረዳው የኖርኩበትን የሃይማኖት ዓለም ስለማውቀው። አንዳንዶቻችሁ ምናልባት ከዳንስ ከመጣችሁ ላይሰማችሁ ከቻለ ይሰማችኋል። እናንተ ለምን እናንተ እዚህ ለመምጣትና ለመዳን ምን ነበር ያደረጋችሁት አስተዋጽኦ? አቤት ያዋጣችሁት መዋጮ አንድ ነገር ብቻ ነው። ምን ኃጢያታችሁ አዋጣችኋል። ሁላችንም የሃይማኖት ቤት ኃጢያት አለ። ክፉ ነው እሱ አዋተናል የመንደር የሰፈሩ ኃጢአት አለ እሱም ኃጢአት ነው አዋተናል መዋጫችን እሱ ነው በተረፈ እጅ አናወጣም ማለት እና በአዲሱ ኪዳን ስርዓት መሰረት እያንዳንዱ አማኝ ካህን ተደርጓል ቅድሞ ያነበብነው ታርደ ሁሉን ምናደረጋቸው ካህናት በተለያዩ መስዋዕቶች አሁን በአዲስ ኪዳን በተለያዩ አይነት የብሉ ኪዳን መስዋዕቶች ቁርባኖች በኩል ሳይሆን ያን የሚያቀርቡት የነበረው ምንድን ነው ቢያንስ አምስት አይነት ቁርባን ይዞ ነው ይመጡት ሁሌ ወደ መሰዋ ሲመጡ እግዚአብሔር ለምለክ የዱቄት ቁርባን አለ፣ የህል ቁርባን ይባላል። እጃ አለ፣ ዋኖስ አለ፣ ርግብ አለ። የሚቃጠል መስዋዕት አለ፣ የበደል መስዋዕት አለ፣ የስርየት መስዋዕት አለ። የምን መስዋዕት ብዙ ነው። ቢያንስ ዋናዎቹ ዘለያን ምዕራፍ አንድ ላይ ሁለት ሶስት አራት አምስት ላይ ያሉ አምስቱ ቁርባኖች የሚባሉት ቁርባን ማለት የዕብራይስጥ ቃል ነው፣ መስዋዕት ማለት ነው። በእነዚህ የተለያዩ መስዋዕቶች እነሱን አንድ ቀን እናጠናቸዋለሁ፣ ወሳኝ ስለሆኑ ጌታችን ኢየሱስን በደንብ ስለሚገዱት ወዳቸዋለሁ፣ አንዳችን እናስተምራለን። በተለያዩ መስዋዕቶች ወይም ቁርባኖች ያን ቀርቡት የነበሩ እንዳልኳችሁ ዘለያን ከአንድ እስከ አምስት ባሉ ቁርባኖች በኩል ሳይሆን ልብ በሉ፣ እስራኤላዊ ሰውዬው ወደ እግዚአብሔር ወደ መገናኛው ድንኳን ሲመጣ ይዞ ይመጣው ከአምስቱ ቁርባኖች አንዱ ነው። ማንም አሁን ይዛችሁ እግዚአብሔር አብ ፊት የምትቀርቡት ማንም ይዛችሁ ቁርባኑ ማን ይሆን ያኔ በእጃችሁ ላይ። እስራኤላዊ ሰው በእጁም ይዘውን ቁርባን እግዚአብሔር ያህል ዘሌዋውያን ምዕራፍ አንድ የሚቃጠል ቁርባን እግዚአብሔር፣ አልቆ የሚቃጠለውን ቁርባን ይዘሃል? አዎ። ግባ። ባዶ እጁን ማንም እንዳይታይ መሰዊያው ጋር። አንተስ ምን ይዘሃል? የበደል ቁርባን ይዤ አለው የታል እጅ ላይ ይሄው። ግባ። አንተስ ምን ይዘሃል? ያ አጢአት ቁርባን ይዤ አለው ግባ አንተስ የእህሉን ቁርባን ይዛለው፣ ገባ። ማንም ሰው ባዶ እጁን ይዞ እግዚአብሔር ፊት አይቀርብም። በደለኛው አጥያተኛውን ሰው ያስተናግደዋል። ሰውየውም ደስተኛ ሆኖ ይመለሳል። ልብ በሉ፣ በአዲስ ኪዳን እግዚአብሔር ፊት ባዶ እጅ አምልኮ የለም፣ መለመላ ዝም ብሎ ቆሞ የለም። ይዘን የምንገባው ቁርባን አለ። አቤት፣ በነዚ አምስት ቁርባኖች ውስጥ እግዚአብሔር ማንን ነው ያየው? አሁንም ለቤቱ እንግዳ አይደለም። ማን ነው? ልጁን ኢየሱስን ነው። ይሄ በገላጭ ቃል ሲጻፍ መጽሐፍ ቅዱስ ውስጥ ምንድነው? ሁልጊዜ ስለሁሉ ስለ ሁሉ ነገር በጌታችን በኢየሱስ ስም አምላካችንንና አባታችንን አመስግኑት። እሱ ምንን የተካ ነው ማለት ነው። አቤት እስራኤላዊው ይዞት ይገባው የነበረውን ቁርባን የተካ ነው። እግዚአብሔር ቁርባኑን ሲያይ ደስ እንደሚለው ሁሉ በፊቱ የማንን ስም ሲጠሩ ማለት ነው? አቤት የልጁን ስም ሲጠሩ እግዚአብሔር ደስ ይለዋል። አብዛኛው አምስት መዝሙር ሲዘምሩ አምስት ወርሽፕ ሲኖራችሁ እኔ እኔ እኔ እኔ ብቻ ብላችሁ ከጨረሳችሁ፣ ወይም ጠላት ጠላት ጠላት ጠላት ጠላት ብላችሁ ከጨረሳችሁ ቦታው ጋር ስንደርስ እናያለን። የአምልኮ አቅሙ ወይም አምልኮ የሚለው የአቅም መጠኑ ይቀንሳል። በብሉይ ኪዳን ሰዎች የሚቀርቡት በእጃቸው ምን ይዘው ነው? ቁርባን ነው። ቁርባኖቹ ከዛ ላይና አንድ እስከ አምስት ያሉት ናቸው። የኃጢአት ቁርባን፣ የበደል ቁርባን፣ የሚቃጠል ቁርባን፣ የህል ቁርባን ተብለው እነሱ ሁሉ በፊት አጥምተናቸዋል። አንድ ቀን እናጥናቸዋለን ሙሉ የሚገልጡት ኢየሱስ ክርስቶስ በስጋው ወራት በዚህ ምድር ላይ እየፈጸማቸውና አሁን በእግዚአብሔር ዘንድ በትንሣኤ አካል እየፈጸማቸው ያሉትን የኢየሱስን በአጠቃላይ ማንነት፣ ድርጊት፣ ሁኔታ የሚገልጡ ናቸው። ዛሬ አንድ ጥያቄ ጠይቃቸዋል። ወደ እግዚአብሔር ቤት ስትመጡ ምን ልታዩ መጣል? ብዙ ሰው በብዙ ሞቲቭ ይመጣል፣ በብዙ ሙቀት ይመጣል፣ በብዙ ሁኔታ ይመጣል። ኢየሱስ ግን ስፔሲፊክ ጥያቄ ጠይቃ፣ ምን ልታዩ መጣች? ጌታ ሆይ አለው፣ የዘላለምን ሕይወት አገኝ ዘንድ ምን ማድረግ አለብኝ ሲለው፣ በህግ የተጻፈውን ታውቀዋለህ፣ እነሱን አድርግ። እነሱንማ ከልጅነቴ ጀምሮ ሳደርጋቸው ነበር የኖርኩት። አንዲት ቀረቻል፣ ያለን ሁሉ ሽጥና ተከተለኛል። ፊቱም ጠቆረ ይላል። ኢየሱስን ከምንም ውጭ መከተል፣ ከምንም ውጭ እዚህ ስትመጡ ልታመልኩት ከምንም ውጭ የሆነ ነገር ፈልገ ሳይሆን፣ ከምንም ውጭ ባይዘወይ፣ ከምንም ውጭ ውስጥ የሚገኝ በረከት አለ። በምትሄድበት ሁሉ እከተልሃለሁ የሚል ሰው ብታገኝ አሜን ነው የምትል ግን፣ ኢየሱስ አሜን አርልም። በአንድ ቅድመ ሁኔታ ነው የምትከተለኝ አለው። ለምን? የልቡን ሞቲቭ ስለሚያውቀው፣ የሚከተልበትን ልብ ስለሚያውቀው። የጎደለኝ ደም አንተን ከተጸጋ እኔ ምስክር ነ ይለስ። የሙቀት ሰው አይፈልግም እግዚአብሔር። የመንፈስ ሰው ይፈልጋል። የስሜት ሰው አይፈልግም፣ የእውነት ሰው ይፈልግ